እኔ ባሌ የመጨረሻ የመጣሁት 13 ዓመት በፊት ነው። ባሌ ጂኦግራፊ ነው ለኛ መልክዓ ምድር ነው እንጂ ሌላ ነገር የለውም። ሰው ደርሼ መጥቻለሁ። ቢያንስ ያኔ መንገድ ለመመረቅ ነበር የተመጣው። በስንት ዘመን የተሰራች አንድ መንገድ፣ ብቸኛ መንገድ ነበረች። በሄሊኮፕተር ነው ሄድኩት። በጣም ሀብታም ምድር መሆኑን የሚያጠራጥር ነገር አልነበረው። እንዲህን አትሊስት ሀብት ለመጠቀም እንኳ መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበረ ያን አልኩት ለመዝረፍ ነበረ። ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው ሶፍ እመርን የማየት ያው መልካ ምድር ክላሶቻችን ላይ ሶፍ እመር ኢትዮጵያ ከምትኮራባቸው ተብሏል ተሰማውል ሶፍ መር አጠገብ ሆኜ ሶፍ እመር የሚሄድ ፍላጎትም አልነበረኝም። ብፈልግም ኢንፍራስትራክቸሩ አልነበረም። በጣም መንቻካ ፈረንጆች ማየት አለብን ብለው ከሚመጡት በስተቀር እዚህ የሚባል እንቅስቃሴ የለም ሰው የመጀመሪያው ትኩረቴ እንኳንም አጋጣሚው ተፈጥሮ ወደ ሶፍ ኡመር ለመምጣት ሶፍ ኡመርን ቅድም ጻድቃንም እንዳነሳው መልክዓ ምድር ብቻ ሳይሆን ታሪክም እንደሆነ ለማየት እድሉ እንኳን ገጠመኝ ይላል ሶፍ ኡመር እንዳልኩ ዋሻ ይቺ ፎቶን ላይ የምናያት ነገር ብቻ ነች እንጂ ውስጥ ገብተህ ይህን ያክል ረዥም ርቀት ያለው ሰብተራኒያን አለም እንደሆነ እንግዲህ የባሌ አካባቢ መልክዓ ምድር ተራሮች አሉት ቅድም እነ ጁነዲን ሳያነሷቸው የነበሩ እኔም ትልቁ ፒክ ላይ ፎቶ ለመነሳት ጭምር የቻልኩበት ነው። በታሪክ የምንሰማ የነበረ በወሬ የምንሰማ የነበረ ከመልክዓ ምድርነት ባለፈ ሰውን አታስታውስም፣ ታሪኩን አታስታውስም። ስለዚህ ተጨማሪ ታሪኮችን ማየት የምንችልበት እድል ስለተፈጠረ በጣም ጥሩ አጋጣሚ ነው የሚል እምነት አለኝ።